ብዝት ትርፍርፍ ያድርግልኝ ማለት ነው። ሰላም ይመኝላችሁ ረብል ዓለሚን። እንግዲህ ዛሬ እንደ የተለመደው በአዲስ ቪዲዮ የመጣሁት ማለት ነው፣ ንግስት ሱመያ እነ ሀዩን ማለት ነው እነ ሀዩን ቀጠቀጠቻቸው ትላላችሁ ማለት ነው፣ ቀጠቀጠቻቸው ያው እንግዲህ እንትናቸው ምስተሚያር ድረስ ሙሉ ለሙሉ እንዲያቀዝ ነበር የተቃቂያ ታስፈልገኝ ማለት ውስጥ እንዲያቀዝንብኝ ሲንዶና ጀመረ ይቀዘኑ እንጠቀዝንብኛ ደና እና እውነቷን ነው ማለት ነው። አስቀድሞ የጀመረ ነገር ከባድ ነው። በኋላ ላይ ደግሞ ትንሽ እየቆየ ሌላ ነገር ስለሚፈጠር አስቸጋሪ ነውና ማለት ነው በጊዜ ያስፈታቻት ያስለቀቀቻት ይሻላል ማለት ነው። እና ውድ ትዬ ምን ይላችሁ ነው ሱመያ እንግዲህ እኔ እንደዚህ አይነት ሰው መሰለኝ ነበር፣ በነገራችን ላይ ማለት ነው። ብዙ ጊዜ ንግዳቸዋለሁ አለው ስለ ሀዩ ስለ ሄድ ነበር ምትን ኖረው እስከለ ሱመያ እንደዚህ አይነት ነገር ተሰራለ ብዬ አልሰማሁም። ምክንያቱም ጅብድ ነው የሰራችው በጣም በጣም በጣም ከምላችሁ በላይ ማለት ነው። ወንድ ሲቆርጥ ሲነሳ እንደዚህ ነው ማለት ነው። እና በጣም ነው የገረመኝ፣ በጣም ነው ያስደሰተችኝ። ምክንያቱም በቃ ዘና ብላ ነው የገባችው። እንደነዛ እንኳ እንደዚህ እንትን ብላ አይደለም። እና ደግሞ ሙዷ ማለት ነው ሙዷ እንዴት እንዳስደረገቻቸው ጥፍር አስደረገ ማለት ነው አሳስራ፣ የምንድ የፍጥ እንደ የኋሊት ነው ይባለ የፍጥ የሚባለው ስብጥ ማድርግ አሳስራ፣ ልክ በቃ እንጃ በጣም ነው ያኮራችኝ ከምላችሁ በላይ ማለት ነው። ምክንያቱም በጣም አፋቸው በዝቶ ነበረ። ችኛይቱም ጓደኛዋ የተባለችው በጣም አፏ የበዛ ነው ይችም ሀዩም ያው እንግዲህ ስለ ሱመያ ብዙ ጊዜ የምትናገረው ነገር ሁሉ ጥሩ ተገቢ ያልሆነ ነገር ነው የምትናገረው። እና ብዙዎቻችን ቪዲዮ ለመስራት እንትን እያለባቸው ነው እየሰራንባቸው ነው። ምክንያቱም ተገቢ አይደለም ባሏን ነቅጣ ባሏን ይዛ እንደገና ሌላ ነገር መናገሯ ለእሷ ተገቢ ያልሆነ ነገር ነው ማለት ነው። እና ከሞቀ ቤቷ ከሞቀ ጎጆዋ አፈራቃ ይሄው በአንዴ በኢትዮጵያ፣ አንዴ በጎንደር፣ አንዴ በየመን እያደረገች የምታሯርጣት እሷ ናት። በሷ የተነሳ ነው ምክንያቱም ሱመያ ባሏን ትወዳለች፣ ልጆቿን ትወዳለች። አብራ መኖር ነው ከባሏ ጋር ማሳለፍ የምትፈልገውና ያ ነገር ሁሉ ነገር በምታሳልፍበት ጊዜ ነው በመሀል ገብታ እንደዚህ ጣልቃ ገብታ እንትን ክሎርክስ ጠጥታ በረኪና ጠጥታ ከዚህ እንትን የደረሰችው ማለት ነው። ስለዚህ እሷ ልጁ ወደው ሴድን ወደው ሳይሆን ድጋሚ የምናገረው ነገር ወደው ሳይሆን ብሩን ወዳ ነው የገባችው። ብያችኋለሁ፣ በቀደምም ቪዲዮ ለቅቄያለሁ ስለ ሃዩ ገንዘቡን ብላ ነው እንጂ ፍቅር ይዟት አይደለም ሴድ ጋር የሄደችው፣ ግን ገንዘቡን በማለት ነው ብያችኋለሁ። አሁንም ሱመያም ተናግረዋለች ለገንዘቡ ነው ገንዘቡን ሙልጭ አድርገሽ በላሽ። አላስ ምንድን ነው የምትፈልጊው? ስሜን የምታነሱ ለምንድን ነው? እና ያለቻት ምክንያቱም ሀቅ ነው ላ ሀቅ ነው። ገንዘቧ የባሏ ገንዘብ የሷ ገንዘብ እስከሆነ ድረስ የልጆቿም እንትን እስከሆነ ድረስ መከራከር አለባት። ብዙ ነገር ማድረግ ትችላለች ማለት ነው። እና በጣም ነው ያኮራችኝ ማለት ነው። ምድረ ዘረጦ ዝርጥርጥ ማለት ነው። ፈሳም ሁላ ማለት ነው። እንኳን ደግሞ አረ እንትን ብለው ደግሞ ጎርፋ ራስ ወሰደቻቸው እ የሆነ እንትን እንትን አቦት ታሳስቱን እናንተ ደግሞ ታሳስቱን። አሁን ስድብ ምታስጀምሩ ደግሞ እናል ሙሄም ማለት ነው፣ ምድረ ሽንታም ማለት ነው። እንደዚህ አድርገው አሯሯ እንትን ብለው መጀመሪያ ሲናገሩ ብዙ ነገር ሲናገሩ የነበረ መጨረሻ ላይ ስመጣባቸው ራሳቸው ላይ ነው እንትን ያሉት። ያመለጣቸው አመለጣቸው ማለት ነው። አመለጠይ ብላለች። እኔ አመለጠኝ ጀርበል አለችው። ጀርበል እያያይ ነው እያያይ ሰው አደብ እያየት ይርወቅልት ግን ሽንት ነው ውሃ ነው። እየረ በጣም እኮ ይሄዱዋል እንዴ አንድ ቀን ሽንት አለች። ሁለት ቀን፣ ሶስት ቀን አብሮኝ የተነገረ ነው። አንድ ቀን በአንድ ቀን አላሰደውም ያን ነገር እና ምን ልላችሁ ነው መጀመሪያ ከመድረሳችሁ በፊት ጎባኔ ጎባኔ ጉብ የጎብቲ የሚባል ነገር አለ ማለት ነው። የጎባኔ ይሄን የባላችሁን እረ ምንድን ነው የሚባለው ይሄው ውሽማ ነው ምንድን ነው የሚባለው ምንድን ነው የሚባለው ብላዲ ሀያት የባል ወንድም ምንድን ነው የሚባለው ጎባን እና መጀመሪያ ሳትነቅጭ በፊት የሰው ባል ሳይነቅ ሳድ የሰው ባል መሆኑን ሳታቂ ቢሆን ችግር የለውም ግን አውቀሽስ ተገባሽ ድረስ ብዙ ነገር ማድረግ ትችላለህ የባለሽ ሚስት የባለሽ ሚስት ማለት ነው የመጀመሪያ ሚስቱ እና ከሁለተኛ ከተደረብች ብዙ ችግር ይፈጠርብሻል ማለት ነው። እና ደግሞ አራተኛ እንደረባል የምትሉ ሴቶች ማለት ነው። ያው እንግዲህ ከወደ ታይም ወደ ታይም ያሉት እየተቀጠለ እየቀጣጠለ ለሁሉም እየተያዘ ነው ነገር ነው የሚመጣውና፣ ራሳችሁን ጠብቁ። ከሰው ሕይወት እየገባችሁ ነገር አታበላሹ። እንዴት? እስኪ ከሰው ህይወት ተላቁ እናንተ ምን ሆናችሁ ነው? ኧረ ተው ሴቶ የተው ተው ጊዜ ደረቡ። እናንተም ወጭ ላቆች ቁጥ ማለት ነው። በቃ እናንተማ በቃ ጠናባችሁ እኮ። እኔ የሰው ባል መንቀጥ ምናምን እንደው እኔ መቼም ፈርቻለሁ። እኔ ባሌን ነገር አደራ፣ እኔ ባሌን ነገር አደራ። አምለው ነገር እልቅ ነው፣ ድሃ ነው፣ ነጭ ድሃ ነው። እንደው አሁን እንደው እኔን እንኳን እንዲያታስቡ ማለት ነው። ነጭ ድሃ ነው፣ ባሌ ምንም ነገር እንዲያታስቡ። ነጭ ድሃ ነው፣ አውቀሽ ግቢ ምን ምን ያለለው እና አደራ የምላችሁ ነገር ይሄን ነው። እኔ ነጭ ድሃ ነኝ፣ እሱ ነጭ ድሃ ነው። ያው እንግዲህ እያወቃችሁት ግቡ ማለት ነው። በኋላ ላይ እንዲያው አለው ብላችሁ ገብታችሁ እኔ እናስለቅሳላችሁ። እስና እስለቅሳ ስትሉ ለራሳችሁ እንዲያታላቅ ስላለሁኝ በሌላ ቪዲዮ እና ላይ ብትሰሙ እንገናኙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሳቂታዋ ነኝ ዜድዋ